አይ አሉጣ ደሞ ውጭ የሚባለው የስነ ስርዓት ነው። ስርዓት እንዴት ማኑ ደሞ አሁን ከፍል ፊት ያለችው እየተሽጎደምሽ ዋሉ። አሁን እኮ ደስተኛ እንደምትሆኝ ቃል ገብቼ እልሻለሁ። ምንም ነገር ይፈጠር፣ ሆን ሁሌ የሆነ ተስፋ ያለኛል። የተሰማኝ ማለቴ ነው። ቆንጆ ተስፋ ያለኝ ብለሽ ነው። እንደሚታሰበው እንደዛ አይደለም የሆነ ጊዜ ለም እንደዚህ እንዳልኩ ነግራለሁ። አይ ቆይ ለምንድነው እጅቷ እንደዚህ ያስከፋት? ምንም አላደረግኩ። ውጭ ብሎ ገፍቶ ነው ያስወጣኝ። አንተ እኩ ስርዓት ያለ ልጅ ነ የአባት ሐደራ ናት እያልኩ በዛ ሰላም ላይ ክርታ ጌጣጌጡን ማን የወሰደው? እስከ ጠዋት ድረስ አይቼዋለሁ። እትዬ በነዚህ ነገር እኮ ጠርጥራሽኝ አታውቂም። አሁን ጠረጠርኩሽ። ምን ነው በጣም ገረማሽ? ነገር እኮ በደንብ ታውቂዋለሽ። ከአንቺ ውጪ ደግሞ ሌላ ተንኮል የሚሰራብኝ ሰው ዓይንዬ፣ ሌላ ሰው ሳይሰማ ተቀበያት። ወይዘሮ ሄለን ቤቱን በአንድ ግር አቆመችው። የምወዳቸውና የምዋብባቸው ጌጣጌጦች፣ ወርቆች ከፖርሳይ ውስጥ ጠፍተዋል በማለት እመሲ ላይ እየጮኸች መጣች። ይህንን የሰሙት ታዴና አይኔ አይንዬ በድንጋጤ ተረጋጊ እያሏት ነበረ። አሁኑ ትመልስልኝ፣ ይሄንን ነገር ሰው ሳይሰማው ትመልስልኝ እያለች መሲን ስለጠላቻት መሲናት የምሰርቀው ብላ ቤቱን ስትጮህ ነበር። ይህንን እንግዲህ ወደኋላ ፓርት ስንመለስ የራሷ ልጅ አኑሻ ናት አውጥታ ከሻንጧ ውስጥ ኑኑ ስለወጣች ከወንድሟ ጋር ስለነበረ ይሄን ስሰማ ከዚህ ቤት ተባረራታ ላይ በማለት ከሷ ፖርሳ ውስጥ እየጨመረችው ማለት ነው። ሰላም ጤና ይስጥልን፣ ውድና እየተከበራችሁ የቻናሊ ቤተሰቦች እንኳን ወደ ቻናል በሰላም መጣችው። እንግዳ ክፍል 27 ተለቀቀ። ወደ 26 እንግዳ ስንመለስ የኑኑ አፍቃሪዎች አዶናይ እና ቤሎል በአንድ ሆነው እንግዲህ ኑኑ ልትጠፋ ስትል ይዟት አረጋግቷት በቃ ሁሉንም ነገር ቁጭ ብለሽ አውሪ በማለት ቤሎል ሁሉንም ነገር አውርታው ነይ እንሂድ ብሎ ልብስም ገዛ አስቶላት ወደ ቤት ነበረ እየተመለሱ ሳለ የሚወዳት አዶናይም አብሮ የመጣው ምን እየሰራችሁ ነው ሲል ንፋስ እየተቀበልን እያለ እንግዲህ አዶናይንም አዶናይ በኑኑ ፍቅር ስል አሁንም ከሱ ጋም በመሆኑ በመሆኗ በጣም እየተናደደ ነበረ። ምክንያቱም ወደኋላ ፓርት ስንመለስ እህቱን አኑሻ ስጠይ ሲጠይቃት ስጠይቀው በጥፊ መጥተዋለይ። አዎ፣ ወዳታለሁ አፈቅራት አለውኝ ሲላት ነበረ። እናም እሷ አትሆንም ወንድሜ ለአንተም ለእሷም አትሆንም እያለች ነበረ። ምክንያቱም በቫይረሱ ረሱ ተጠቅታለይ ብላ ለማውጣትም እንትን እያለቀሰኝ ነበር። ይህን ለመናገር ደግሞ የሆነ ቀን እነግርሃለሁ ለሁለታችሁም የማትሆንናት እያለ ነበረ። እኔ እኮ የአባቴን ሀዘን እሷን ሳያት ሁሉም ነገር እንስኪ ተመልከት፣ እኔም አባቴ የለ ያንተም አባቴ የለ ብትለውም አኑሻ ይህኔ እኮ ሀዘኔን እሷን ሳይ በጣም የሆነ እረጋጋለሁ እሷን ሳይ ውስጤን በሀዘን ቢሆንም የሆነ ደስ ይለኛል እያላት ነበረ። በዝተናዳ ነበር በጥፍ ያለችው ማለት ነው። እንግዲህ ወደ ሀያ ሰባት ስንመጣ አብረው እየመጡ ሳለ ነበር የሉሊት ተቀጣሪ የሆነችው መክሌት የምትባለዋ ለሱ ፍቅረኛ አባትህ እጮኛ ያጨኝ ያጨልህ ናት። ከመሞቱ በፊት የውሳን ነግርህ አብራችሁ ታድጋላችሁ ተብሎ ከበፊት ጀምሮ እንትን የተባለ ነው፣ በማለት እንግዲህ ሄለን ከኑኑ ጋር እነሱ ጋ ግንኙነት እንዳይኖራት ይሄንን ሲስተም አምጥታለች ማለት ነው። እሱ ግን በኑኑ ፍቅር ሁለቱም ምጦ ያለ ፍቅር ውስጥ እየገቡ ነው ማለት ነው ኑኑና ቤሎል እና ይች መክሌት የምትባለው አደዌ ለት እየተባለች ነበረ። በጣም ሞልቀቅ ያለች ናት። እና እንዴ ወጣት ነው ዘና ይበል እያለቻት ነበር። እንዴ አንቺ ለስራ እኮ ነው የመጣሽው፣ ስነ ስርአት ያዥ እያለቻት ነበረ። እኔ ምን ኔ ስነ ስርአት የለኝ እያለች ነበረ መክሌት። እንግዲህ እንሰሪ ከሆነ እንዴ ታዲያ ዘና ይበል ምንድን ልለው ነው እንዴ እያለቻት ነበረ መክሌት ይች ደግሞ መኔቱ የመ ምን ይቱናት የመጣችብኝ? እያለች ነበረ። ወይ ወይዘሮ ሄለን እያበደች ነበረም። እናም ደውይለት ስትባል ትደውልለታለች። ስደውልለት እንግዲህ እየመጡ ሳለ ማነሽ ቢላትም የትን ሀመሸኩ ውጭ ብቻህን ይህን ያክል ሰዓት ማምሸት ጥሩ ነው እንዴ እያለችው፣ አንቺ ማነሽ ይላት እንዴ። እኔማ በባለፈው ጊዜ የመጣሁት ከእናንተ ጋር ነኝ ትለዋለች። እሱም እንግዲህ አላውቅሽም እሺ፣ ብሎ ዘጋባታል። አዶና የምንግድት ችግር አለ እንዴ እያለ ነበር እና እሷም ነይ ቶልቶሎ እንሄደ እያለች ነበረ፣ ኑኑ ማለት ነው። ልብስም ገዝቶላት እየመጡ ነበር ማለት ነው። እንግዲህ ወደኋላ ባርት ፓርት ምግብ ሰጣት። ማነች እንዴት አድርገሽ ከኔ ጋ ስራ ጀምሪ ስላለቻት ታዴ ማለት ነው ታዴ የእሷ እንትልትሆነው ወይ ነው ትምህርትሽን ትማሪ ያለሽ እምትፈልጊውን ያክል ገንዘብ እሰጥሻለሁ ብላ መጀመሪያው ፓርት ወደ ሀያ አምስት አካባቢ እንደዛ ስትላን ነበረ። ይሄንን ስራ ደግሞ ለምን ይሄን ስራዋን አናጋልጥም? ስለዚህ ከእሷ ጋር ስራ ጀምሪ እያለቻት ነበረ ታዴን ማለት ነው። መሲ ይሄን በምትላ ጊዜ እሺ በቃ ካልሽ ብላ ስራ ከሉሊት ጋር ጀምራለች። እንግዲህ የምትበላው ምግብ ላይ መድኃኒት ጨምራበት እሷን ሳልገል ብላ መድኃኒት ጨምራበት ነበር እና ታዴ ደግሞ የሷን ተንኮል የዋብራ ብትሰራም ስለምታቅ ምንም ነገር እንዳት ስላለቻል በፍራት እና በጭንቀት ቀይራው ነበረ። እንጀራውን የምትበላውን ምግብ ማለት ነው። ቶሎ ቀይራው፣ ሰሀኑን አልቀየረችውም። ይመስይ ብይ ብላ ሰሰጣት። እንግዲህ ማንች ሎሊት ከበር ሆና እያየች ነበረ። ከዛ ልትበላ ስል ምሳ መጣች ብዬ እንጂ ተጎዳሽ እኮ እያለቻት ነበርና፣ አመሰግናለሁ ብላ ከዛ አሁንም ልበላ እንዲህ ስትል እንዲያበይ ትላታለች፣ ቶሎ ብላ። ታዲያ በር ተወጣና ታያለች ማለት ነው። ይህን ስታይ ምንድን ነው አንቺ እንደ ዚያ፣ እንደ ቢዩ አንድ አትብል የምትይኝ እያለቻን ነበር መስዬ መድኃኒት ስላለው ሄለን እንደዛ አድርጋለች። ስለዚህ ለዛ ነው ትላታለች ማለት እና መድኃኒት እያለው አንቺ ብይ ብለ ሰጠሽኝ? አይ ምግቡንማ አቀይሮ ያለው ሳህኑ ስላልተቀየረ ቸኩዬ እንትን ስትል ስመጣብኝ ሳህኑን ስላልቀየርኩት በዛ መድሃኒቱ ሳህኑ ላይ ተነካክቶ ከሆነ ብዬ ነው እኮ ስትትላል። እሷም የኔ ጓደኛ፣ የኔ ምርጥ ጓደኛ ብላ እቅፍ አርጋ ትስማት። አለይ ማለት ነው ታዴን ምክንያቱም ይሄን ነገር ከእሷ ጋር ሆነ ይሄን ነገር እንትን እና ስለዚህ ተጠንቀቂች ሴትዮ በጣም የዛሬው የተለየ ነው። ስለዚህ አሁን መታየችሽ በላች ወይስ አልበላይሁም ብላ ለማየት ነው። ስለዚህ እንትን አትበይ እያለች ነበረ። እና ጓደኛዋ ምን እንትን ብትልም ለምንድን የኔ ቤት እኮ ጠባብን ብትሆን ትበቃናለች፣ ለምን እኔ ጋር አንሆንም? ከዚህ ቤት ውጭ በጣም እየፈለገች ነው እያለቻት ነበረ። እኔ በወጣ እኮ ከአንቺ ጋር በሆን ቀላል ነው። ቤተሰቦቼ፣ እናቴ፣ እህቶቼ፣ ወንድሞቼ እያለች ስለ ቤተሰቦቿ እያሰበች ነው ማለት ነው መሲ። ይሄ ነው እኮ እያለች ነበር። እንግዲህ ሊያሳብዶኝ ነው አይደለ እያለች ነበረ ማለት ነው እንግዲህ ወደ ኑሻ ጋ ስንሄድ ኑሻ እንግዲህ በለቅሶ ቤቱን ዝምት ላይ እያለቀሰ አባቷን እያየችው ነው። በሀሳብ ልጅ አባቴ ትቸ በዛ ሁዴ ቀረ ቆየ እያለች እያለቀሰ ነበር። እና እንግዲህ ሄለንን በር ከፍታ ስትመጣ ብቻዋን እየወራኝ ስለሆነ ልጅ አበደች ብላ ነበር እናትሽናት የሚል ሀሳብ ይነግራታል። እናትሽናት እንደዚህ ያደረገችኝ እያላት ነበር እና እሷም እንግዲህ ብቻዋን እያወራኝ ነው። ሄለንም በድንጋጤ ከእሷ ጋር ቆማ ምንሆነች ነው በማለት እንትን ትላታለች። አሁን እኮ አባዬ መጥቶ ነበር ጣፋንች ስመች የትሄደ እያለች ነበረ። በዚህ የተነሳ እንግዲህ ሄለንም በጣም ተጨነቅና ምንድን ነው የምታዋሪው አንዳንድ እንደዚህ በሀሳብሽ እንትን የምትሆን ነው በማለት ልጇን ታቅፋትና ታረጋጋታለይ ምን አድርገሽው ነው አሁን እኮ ሲያዋሬን ቆይቷል ብላ ፈለጋ ገባች። ከዛ እናት እየዋምነኝ ልጄ በማለት አቅፋ ካልጋው ላይ ቁጭላሉ ማለት ነው እንግዲህ ይህን እያለች አተነግራት ታረጋጋታለች። ወደ ኑኑ ጋ ስንሄድ እንግድህ ኑኑ በቤሉ ፍቅር ገብተዋል። አዶ አዶ ያፈቅራት አልመጀመሪያም እንግድህ ቤሉል በመስኮት ላይ መጥቶ እሷም ከፍታ በመስኮት እያየይ ሳለ ከድንገት ይመጣል ። ቤሉል ሲመጣም እንግዲህ እያዋራት ነበረ እና የኔ ጽቄ ሬዳ ያላት ናት በማለት ተነግረዋለኝ ማለት ነው። ይህንን ያየው እንግዲህ ቤሉልም ስልክ ገዝቶላት ሁል ጊዜ በዚህ ሴፍ አድርገዋለው እንድታዋሪ ማታ ማታ እያላት ነበረ እሷም ግን እኔ አልፈልግም፣ ትለዋለች። እንዴ ለምንድ ነው እንደዚህ የምትይው? አይ ስለማያስፈልገኝ ለእኔ ስትለው፣ ለምን ነው የማያስፈልግ? ስለዚህ ተቀበይ ይላታል ማለት ነው። ተቀብላ አመሰግናለሁ ስትል፣ ሁለተኛ አመሰግናለሁ እንዳታ ያስፈልግም ሲላት፣ እንዴ ይባላል ትለዋለች ማለት ነው። እንግዲህ ይህን እያወሩ ተስፋ ያለኝ ያለኝ እየመሰለኝ ነው እያለ እንዴ፣ ተስፋማለሽ እንጂ ለምንድን ነው አሁንማ ተስፋ ያለሽ እያለኝ እያላት ነበርና አረጋግቷት፣ ሁሉን ነገር በደስታ ትቀበለዋለች። እያወሩ ሳለ ከድንገት ይህንን ያልኩበት ምክንያት አንድ ቀን እነግርሃለሁ ትለዋለች። እሱም አይ አሁን ነው ለምንድን ቀጠሮ ትይዝልኛለች፣ አሁን አናግሪ ብሎ እያወራ ሳለ ከድንገት ዓይንዬ ስትመጣ ለቆ ይሄዳል። ዓይንዬ ምንግድ ልጄ ጠፋሽ እኮ እስክት ውለሽ ነው ይላል። አይ ውጭ እኮ ሳልነግርሽ ይቅርታ፣ እናቴ በጣም ነው የምወድሽ። ስለዚህ ንፋስ ልቀበል እኮ አየር ብዬ ሄጀ ነው እያለች አልነበር ቢሆንም በባለፈ ጊዜ እንድታያሽ ስለምታውቂው እንዴት ነው እንደዚህ ብላ ትላታለችና፣ ይቅርታ ትላታለች። እሱም እንግዲህ ይሄን እያለኝ ቻው ብላ ስትሄድ፣ ቤሉልም ሂዷል። ከፍታ ስታየው ወይኔ ሂዷል ትላለች። ከዛ ከመሀል ደግሞ ማን ነው አዶና ይመጣል። አዶናይ መጥቶ እንግዲህ የሚያፈቅራት ነግሬሻለሁ፣ ከእሱ ከሱ ከልጅ ራቂ አይሆንሽም እያላት ነበረ ማለት ነው። አዶናይ አዶና ይህም ብሏት እንግዲህ ይለያል። ምንድን ነው የምትለው የደበዚ ሰዓት እያለችው ነበረ። እንግዲህ ወደ መክሌት ጋር ስንመጣ መክሌት ከቤሉል ገላስ ገብታ ልብስ እያጠፈችለት ነበረ እና ዶላቦን እንዲህ ማንን ትንበይ ብሎች ነው ሴ የገባሽው ቢላትም እሷም እንዴ፣ ልብስህን እያጠፍኩ ነው ስትለው ገትቶ ያስወጣታል። ስነ ስርዓት ብሎ ስነ ስርዓት ህጅ ውጭ ቢላትን ለምን ነው የምወጣው እያለች ነበርና ያጠፈችውንም ልብስ ይቀማታል። ወጣ እንግዲህ ሳሎን ሂዳ ስታስመስል ስታለቅስ ነበረ እንግዲህ ሄለን መታ፣ ምንድን ነው ምን ሆነች ነው ስትላት፣ ገትቶ አስወጣኝ እያለች ነበርና ጠርታው እንግዲህ የኔን ምክር የማትሰማው እኔ ስላልወለድኩ ነው በመሰረቱ አባት እንትን ካለ በኋላ ትተኸኛል፣ ምን ብለኸኛል፣ ይሄ ደግሞ ምን ማለት ነው? እኔ ራሴን ህይወት ራሴ እንጂ ቤተሰብ አይደለም ፍቅርንም ትዳርንም የሚመሰረተው ስለዚህ እናንተ ዘመን እኮ አልቋል ይላታል። እሷ ግን አስመሳዋ ሄለን የኔ ችል እያለች እሱን እሽ፣ በቃ ለእንትን ተሆነ ይሆናል ካልሆነ እንትን ይላል። እሽ በልና ሄደግ፣ ይቅርታ ጠይቃት ከ ልጅ ክላስ ከኑሻ ጋናት ትላለ። እሱም ሄዶ እንግዲህ ለእሷ ሲል የአባቱን ስም ስጠራ ስነ ምግባር ያለው የታነጽ ነው እና ይቅርታውንም ቀበላት አለ። እሷም የወንድምሽ እጮኛ ነኝ ተለዋ ተላታ ሌላ ኑሻዊ ቆንጆ ነሽ እያለች ነበረ። እንግዲህ ይሄንን እያለች ሄለንም ወደ ክላሷ ገብታለች። እሷም እንግዲህ እዛ ገብታ እናም ይቅርታ ጠይቃው ጠይቋት ይመለሳል ማለት ነው። አስመስዋ እንግዲህ ወደ ሉሊት ጋ ሄለን ጋር ስንመጣ ሄለን ወርቄ ጠፋ፣ ጌጣጌጦች የጠፉ ብላ እያበደች መሲ ላይ እየጮኸች ሁሉም፣ እንዴ እንዴት ነው እያለች ነበር። አይንዬ፣ ና ቁጭት አርግ፣ አቅራጤን ማን ነው ጌጣጌጤን ብላ ቤቱን ስታቆም ተረጋጊ ሲሉ አባኔ ወሬ፣ ማንም እንዳይገባ ብላ እዚህ ላይ ነው ፈጦ ያለቀው። ለነበረን ቆይታ እናመሰግናለን። ባይ ባይ።